ጆኒ ነው ማን ነው እሱ? ጆሲ ነው ጆኒ ነው። ከኤፍሬም ጋር የሚስመጣው ሰውዬ ማለት ነው። አዎ አውቃለሁ። ከዛ ምን አለ? ቆንጅዬ ልጅ ናት እና፣ ያቺ ያለችው ሴት ደግሞ ምን አለች? ልጅቷ ቆንጅዬ ናት እንዴ ስትለው፣ በጣም ቆንጆ ናት። በፍቅር በጣም ሰው እየገባባቸው አላለም ጆኒ ማን ነው? ጆሴ ማን ነው? እናንተ የሚትሉት አልገባኝም። ለጆሴ ከዚህ በፊት የኤፍሬምን ምስት ኤፍሬምን ለምን አስረገዝካስ ብሎ የተጨማን ለቀን ነበራልትማዣ እራሱ ብሎል እሱ ራሱ እኮ ነው ያለው። ልጅቷ በጣም ቆንጆ ናት፣ በእነሱ ማለ በፍቅር ማል የገቡባቸው ነው ብሎ እየተናገር ነበረ ማለት ነው ገብቶ እሱ ልክ ዳኒ ገስ ሲገበ

በውስጥ ነግራቸዋለሁ ላ የእሱን አካውንት ማለት ነው ከሱ ጋር እስከ ደረሱ እኮ ከሱ ጋር ነበረ። ቪዲዮ ከፍቶ ራሱ እያወራ ነበረ። እያያችሁትም እንዴ። ዝናሽ ማለት ነው ሲሚ ዝናሽ ሆነ ሲም ዝናሽ። አንቺ ከሆንሽ ቁም ነገር እና ቀልድ እኛ እኮ አንቺ ቤት ገብቶ ላቀልድ ነው ምንድን ነው ሰው መሳደብ ምንድን ነው ሲል፣ እኛ እኮ እየቀለደን ነው። እግዚአብሔርን እኔ እየቀለድኩ ነው

እኔ፣ ወልካም ሁላችሁን እንኳን ደህና መጣችሁ፣ ሁላችሁም ሰላም ብያችሁ። ማነው ደሞ? እማማ ዝናሽ ናት። እንደ ቲክቶክ የጀመረችው እሷ ቤት እየቀለደ ማለት ነው። ከዛ ወጣች፣ መልሳ ገባች፣ ገባች ማለት ነው እኛ

እኛ ቀልድ እዛች ጋር እየተጫወቱ ነው። ምን አይነት ሆነች ማለት ነው? አሁን ከሰኒ ጋር ምናምን ብዬ ሰድባለሁ ምናምን እንደ ቀልድ ማለት ነው። አንቺ ምን ሆነሽ? ምን አይነት ጋለት ነው? አይዞሽ፣ ጋለት ለከላዚ ነው።

እኛ እግዚአብሔርን ለምደሽ ዚና ማለት ነው እኛ እየቀለደን ነው እኔ እየቀለድኩ ነው በኔ መንገድ ሁላችሁም ደሞ እየቀለደን ነው ቀልድ ታውቂም ፋራ ነሽ እንዴ ፋራ እኔ ማለት ነው አንዱ ደግሞ ሰይጣን የዳኒ ቤት ገብታ ማለት ነው የኮልታፋ ትሻላለች ቆን ነ ምናምን ትላለች። ማን ነው ኮመንት ላይ ማለት ነው? ይሄ ኮመንት ላይ ያሉ ልጆች ሁላ እንደ ኮልታፋ ናቸው ምናምን እያለች ናት። ሶሲ ናት ኮልታፋ ማለት ነው። ሲጀመር እኮ ዝናሽ ቤት ማለት ነው እየሳቅን ነበር።

ራሲ ሰነጥ ልፋታ ሰጠማለ ሀገሬ ሰዎች ኦ ምሽክለችለሚ ሸቃላ ሁሉ ላይፍ መክፈት ትችላለች ላይፍ ገብታ ፎቶ መገልበጥ ነው ስራው ይሄ ነው። እሷ ዲግሪ ትምህርት ያወጣችው ኢትዮጵያ ላይ ከዚህ ውጭ ሌላ የምታውቀው ስራ ለ ወንድ ነች። ጌት የገለበጥ እግዚአብሔርን ማለት ይሄን ነው የሚያውቁት ማለት ከዛ ውጭ ምንም አታደርግም። ሸቃላ ከመሳደብ ውጭ ማለት ነው ወላሂ በጣም ደ ማለት ማታ ይዞብኛል

ብሩኬ እዚህ ጋ ይምጣ እያለን ይምጣ፣ እዚህ ጋ ይምጣ ምናምን እያለን። ዳኒ ሰውን ዳጊ ዳጊ ነው። ዳኒ እንደዛ ነገር ነው

እናንተ ምን ምሮ ናቸው? ነው ልጁ እኮ አንድ ነገር ከቦሰተች አምስት ደቂቃ በኋላ ዩቱብ ላይ ነው የሚያገኘው፣ ከቲክቶክ ወጥቶ ማለት ነው። ሰው ፖስት አድርጎ ማለት ነው። እናንተ ምንም የለም እኮ ይሄ ጽሁፍ ነው። ሙዚቃ ብቻ እኮ ነው ነገር ነገር ሳይሚ ማለት ነው።

ላሞች ናቸው። የሀይሜ እህቶች ናቸው ምትሉ፣ አንድ ቁጥር ጻፉ። ሲ ንጹ የሀይሜ እህቶች ናቸው አንድ ነው አይደራ ነው